ሰላም በሌላ ላይ ተመልሼ መጥቻለሁ። በዚህ ቪዲዮ የምናየው ስለ ብቸኝነት አይነቶች ነው። በአማርኛ ብቸኝነት የሚል ቃል ብቻ ቢኖረው በእንግሊዝኛ ሶስት እኩያ ቃሎች አሉት። ሶስቱም የተለያየ ትርጉም ነ የተለያየ ፍች ያላቸው ስለነሱ በደንብ እናያለን። ስላለንበት የብቸኝነት አይነት እናውቃለን። መፍትሄዎቹንም በዚው መጨረሻ ላይ የማሳያቸው ይሆናል። ይህም ቪዲዮ ላይክ በማድረግ ጀምሩት። ለሚጠቅመው አድርጋችሁ ለምታስቡ ሰዎች ሼር አድርጉለት። ይህን ቻናል ሰብስክራይብ ካደረጋችሁ ደግሞ ሰብስክራይብ ማድረጋችሁ ነው አትርሱ። በዚህ ዓመት አስር ሺህ መግባት ስለሆነ ዕቅዳችን፣ ይህን ቻናል ሰብስክራይብ ማድረጋችሁ አትርሱ። ብቸኝነት፣ በአማርኛ ብቸኝነት የሚል አጠራር መጠሪያ ብቻ ቢኖረውም በእንግሊዝኛ ግን ሶስት የተለያዩ መጠሪያ እና ሶስቱም የተለያዩ ትርጉሞች አሏቸው። የመጀመሪያው ሎሊነስ ሲሆን ሁለተኛው ደግሞ ሶሊቲውድ ነው። ሶስተኛው ደግሞ አልሎነስ ነው። እነዚህ ሶስት ቃላቶች የተለያየ ፍቺና የተለያየ ትርጉም አላቸው። በእነዚህ ውስጥ የትኛው ውስጥ እንደሆናቸው ራሳችሁን ገምቱበት። የመጀመሪያው ሎሊነስ፣ ሎሊነስ የብቸኝነት ስሜት ነው። ይህ ስሜት በሰዎች ተከባችሁ በብዙ ሰዎች መሀል ሆናቸው ሊሰማችሁ ይችላል በጓደኞቻችሁ ተከባችሁ ሆር ከጓደኞቻችሁ ጋር ሆናችሁ ከቤተሰቦቻችሁ ጋር ሆናችሁ ከሰዎች ጋር ሆናችሁ ይህ ስሜት ሊያጠቃችሁ ይችላል። ሁለተኛው ደግሞ ሶሊቱድ ማለት አውቀን ፈልገን ብቻችን የምንሆንበት ጊዜ ነው። ለጸሎት ለማንበብ፣ ለሜዲቴሽን ሊሆን ይችላል። ብቻችን በምንሆንበት ታይም፣ ያ ታይም ሶሊቱድ ይባላል። ሶሊቱድ በጣም ጠቃሚ ነገር ነው። የተለያዩ ትላልቅ ምሁራኖች፣ ፈላስፋዎች የሚጠቀሙት ነው። በሶሊቱድ ታይም ላይ በጣም ትላልቅ ሀሳቦች ይመነጫሉ። በጣም ትላልቅ ሀሳቦች የሚመነጩት በሶሊቲዩድ ታይም ውስጥ ነው። ሆነ ብላችሁ ከራሳችሁ ጋር ትልቅ ጊዜ ስትወስዱ፣ ትላልቅ ሀሳቦች ከውስጣችሁ መንጨት ይጀምራሉ። ሶሊቲዩድ በጣም ጠቃሚ ነገር ነው። እንደዛውም ሶሊቲዩድ አዲክቲቭ የሆነ ነገር ነው። ሶስተኛው ደግሞ አሎንለስ። አሎንለስ ላይፍ ስታይል ነው። ማንም ሰው አሎንለስ ታይም ሊኖሩ ይችላል። አሎንለስ ለረጅም ጊዜም ሊሆኑ ይችላል፣ ለአጭር ጊዜም አሎንለስ ግን አንዱ ለስን ከሎኒነስ የሚለየው ደስተኛ ናችሁ፣ በላይፋችሁ ደስተኛ ናችሁ፣ እንዲሁ የተረጋጋ ህይወትን እየኖራችሁ ነው፣ ግን ብቸኛ ናችሁ። አይነብራችሁም፣ ኤነርጂ አላችሁ፣ ስራዎችን በራሳችሁ ማድረግ ትችላላችሁ። ያ ታይም ነው አንዱ ለስ የሚባለው ማለት ነው። ብቻ ሆነ ያለ ጓደኛ እርግት ብሎ ረጋ ብሎ መኖር አንዱ ለስ ነው። እና እነዚህ ነገር ለነገርኳችሁ ለሶስቱ መፍትሄ ያላቸው ወደ መፍትሄያቸው ስንሄድ የመጀመሪያው ሎሊነስ ነው። ሎሪነስን ከሎሪነስ ብቸኝነት የሚሰማችሁ ከሆነ ማድረግ ያለባችሁና ትልቁ ጠቃሚው ነገር እራሳችሁን ለሁሉም ጓደኛ አድርጎ መስጠት ነው። እራሳችሁን ለሁሉም ጓደኛ አድርጋችሁ መስጠት ሎንሊነስን ከውስጣችሁ ያጠፋላችኋል። አሁን ለምሳሌ ሊስትሮ ጋ ጫማ ስታስጠርጉ ከሊስትሮ ጋ ጓደኛ ጉንፈታ ብሎ ማውራት ለእነሱም ደስተኛ እነሱም ደስተኛ ታደርጋላችሁ፣ እናንተም ደስተኛ ትሆናላችሁ። ብቸኝነት አይሰማችሁ ማለት ነው። አንዳንድ ቦታ በቃ የምታገኟቸውን ሰዎች በአጋጣሚ የምታገኟቸውን ሰዎች ለእነሱም ጥሩ የሆናችሁ እናንተንም ደስተኛ ማድረግ ትችላላችሁ። ብቸኝነት ስሜት ከውስጣችሁ እንዲጠፋ ማድረግ ትችላላችሁ። ሁለተኛው ደግሞ ሶሊቲውድ ነው። ሶሊቲውድ ደግሞ በጣም ጠቃሚ የሆነ ነው። ይህንን በራሳችሁ በላይፋችሁ ላይ በቀን ለሆነ ያህል ሰዓት በሳምንት ለሆነ ያህል ጊዜ ጊዜ ወስዳችሁ ብቻችሁን ብትሆኑ ለራሳችሁም ጠቃሚ ጠቃሚ ሀሳቦችን ከውስጣችሁ ታገኙበታላችሁ እራሳችሁንም ታገኙታላችሁ። ሶሊቲዩድን ለማንበብ ለመጸለይ፣ ሜዲቴሽን ለማድረግ ልትጠቀሙበት ትችላላችሁ። ሶሊቲዩድነስ በጣም አስፈላጊ ነው። ሶስተኛው ደግሞ አሎንነስ ነው። አሎንነስ ማለት ጓደኛ የሌለን ታይም ማለት ነው፣ መጀመሪያ እንዳወራ ነው። ያንን ታይም በላይፋችን ውስጥ ልንጠቀምበት የሚገባ ታይም ነው። መኒኒክ ለማድረግ ራሳችን ላይ ለመስራት ሰልፍ ኢምፕሩቭመንት ለመስራት መጠቀም ያለብን ታይም ነው። ያን ታይም መልሰን ደግመን ላናገኘው እንችላለን። ያን ታይም ቤተሰብ ከመሰረትም በኋላ መልሰን ላናገኘው ስለምንችል ያንን ታይም በጠንብ አድርገን መጠቀም ይኖርብናል ማለት ነው። የአሎነስ ታይማችንን በጸሎት መንሚክ በማድረግ መጽሐፍቶችን በማንበብ እውቀቶችን በማካበት እና ራሳችን ላይ በመስራት ልንጠቀምበት የሚገባ ወሳኝ ታይማችን ነው። ለዛሬ ያዘጋጅላችሁ ቪዲዮ አጠር ቢልም ይህንን ይመስላል። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን አትርሱ። ይጠቅመዋል ብላችሁ ለምታስቡለት ሰው ሼር ማድረጋችሁን አትርሱ። ቢሳው